ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች በሙሉ እንደምን አላችሁ? ባላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ ጽናት ድራማን በክፍል ስልሳ ሶስት ይዘን መጥተናል ማለት ነው። እንግዲህ በባለፈው ክፍል እንደተመለከትነው የጽናትና የኪራ ፍቅር እንግዲህ እጅጉን በጣም አሽወይና እየተባለ እንደውም እንግዲህ ናሆምና መራዊቱ ጥሩና ደስ የሚል የፍቅር ላይፍ እያሳለፉ እንደሆነ በሌላ በኩል ደግሞ እንግዲህ ሰናይት እጅግ በጣም ትልቅ ፈተና ውስጥ እና ጭንቀት ሀሳብ ውስጥ እንዳለች እንግዲህ አይተን እናስተውለን ነበረ። በባለፈው ክፍል ያቋረጥ ነው ማለት ነው። ዛሬ በክፍል ስልሳ ሶስት ደግሞ እንደተለመደው እንግዲህ ሰናይት እጅግ በጣም በእህቷ የባል ቤተሰቦች በኩል ትልቅ ጭንቀት ውስጥ ትልቅ ተጽዕኖ ውስጥ ገብታለች ማለት ነው። ያም ማለት እንግዲህ በእህቷ በኩል እንግዲህ የእህቷ ባል ሞቷል፣ እና የእህቷ ባል እንግዲህ የገደለችው ባለቤቱ ነች በማለት እንግዲህ የባል ቤተሰብ እንግዲህ እጅግ በጣም መቀመጫ መኖሪያ እንዳሳጣቸው እና አሁንም እንግዲህ በስልክም ሆነ ዛቻም ነገር እንግዲህ በተደጋጋሚ ስልክ እየተደወለ ሰላሟ እንደሚነሳም እንግዲህ ሰናይትን አይተናታል አስተውለታል አስተውለናታል ማለት ነው። ይህንንም እንግዲህ ያው ጽናት እምታውቅ ነበር እና ከሰናይት ጎን እንግዲህ መቆም አለብን በማለት እንግዲህ አንተዋትም፣ ከጎናችን መሆን አለብን ከጎኗ መሆን አለብን ብለው እንግዲህ ጽናትና መራዊትም ወስነዋል ማለት ነው። ዛሬም በድጋሚ እንግዲህ የናሆም እናት እንግዲህ ተከስታ ነበረ መራዊት ጋር እንግዲህ ለናሆም እንግዲህ ሺሮ በርበሬ አዘጋጅቼ ነው ብላ ይዛ መጣም እንግዲህ ለመራዊት እንግዲህ ስትሰጥም ተመልክተናል ማለት ነው። በዛ መሃል ግን እንግዲህ ልጅ መውለድ አለባችሁ፣ ሰርጋችሁ መሰረግ አለበት እያለችም እንግዲህ የናሆም እናት አስጠንቅቃ ስትናገር ነበረ። መራዊትም እንግዲህ ልጅ መውለዱ እንኳን ቢቆይ ስትልም እንግዲህ በዚህ መልሷ እጅግ በጣም ተቀይማት እንግዲህ ተመልክተናል ማለት ነው። እንግዲህ የናሆም እናት ከሸኘች በኋላ ወደ ሰናይት ቤት ነበረ ጉዞ ያደረገችው። ከዛ በፊት ግን ሰኒ ከእህቷ ጋር ስልክ ስታወራ ነበረ። እናም እንግዲህ ብቸኝነት በጣም እንዳጠቃት እና እህቷ ወደ እሷ እንድትመጣላት ሰኒ ስታወራት ነበር። መቼ ነው የምትመጪው? የምትመጭበትን ቀን እንግዲህ ወስኝና ንገሪኝ ስትላት፣ በእህቷ በኩል ያለው ምላሽ ግን ሰርፕራይዝ ሆኖ ነበር ያለቻት። እኔ እህቴ ሰርፕራይዝ እንደማልወድና እንደማይመቸኝ ታውቂያለሽ፣ የምትመጭበትን ቀን አሳውቂኝ በማለትም ከእህቷ ጋር የስልክ ንግግር ካረገች በኋላ እንግዲህ መራዊት ወደ ሰናይት ቤት አምርታ ነበረ። ጽናትና ኪራም እንግዲህ ደስ የሚል ላይፍ እያሳለፉ ነው። እንግዲህ ኪራ ሰዓት ሳይደርስ ምሳ ሰርታ ሳትጨርስ ወደ ቤት ይመጣና፣ እንዴ ሰዓት ደርሶ ነው እንደመጣከው ምግብ እንኳን ሰርት ሳልጨርስ ስትሉም ነበረ። እኔ አንቺን ካየሁኝ በቂ ነው ምግቡ አይሰራም በማለትም እንግዲህ ኪራም ሲያናግራት ነበር። በጣም ደስ የሚል ላይፍ እንግዲህ እያሳለፉ ነው። እናም እንግዲህ ሃኒ ጋኮ ሂጄ ነበር እና ለዛ ነው የቆዩት ምናምን ስትለውም ነበር። በዛውም እንግዲህ ለሀኒ ከመሄዷ በፊት የሽኝት ፕሮግራም ብናደርግላት ብላም እንግዲህ ፍቃዱ ስጠይቀው ነበር። አንቺኮ ከዚህ በኋላ እኔ አሰሪ ሳልሆን፣ አንቺ ከዚህ በኋላ የቤቷ ባለቤት ነሽ መወሰንም ማድረግም መፍጠር የምትፈልገውን ነገር እኔን ሳትጠይቂ ማድረግ አለብሽ፣ በማለትም እንግዲህ ኪራ ነግሯታል። ጽናትም እንግዲህ አምላኬ ሆይ ተመስገን፣ ለዚህ አበቃኸኝ፣ ለዚህ አደረስገኝ፣ ደስታዬን እንግዲህ ቀጣይነት አድርገህ አብዛልኝ፣ በማለትም ፈጣሪዋን ስታመሰግንም ተመልክተናል ማለት ነው። መራዊትና ሰናይት እንግዲህ አንድ ላይ ጥሩ የሆነ ንግግርም ሲያደርጉ ቆዩ። እናም እንግዲህ የሆነውና የተፈጠረውን ነገር በሙሉ ሰናየት ለመራዊት ስትነግራት ነበረ። ቤቱም ሁሉም ነገር በቃ ዝርክርክ ብሎ ጽዳትም ጎሎት እንግዲህ መራዊት አይታለች ተመልክታለች። እስኪ እንንቀሳቀስ፣ ቤቱንም እናጽዳ ሲባባሉም ነበረ። ጽናትም ይዘሻት ነ ወደኛ ቤት ብላኛለች፣ በማለት እንግዲህ እንደዛ ከሆነም ጥሩ ነው በቃ አየር እንቀይራለን በማለት ተያይዘው ወደ እነ ጽናት ቤት ጉዞ ያደርጋሉ መራዊትና ሰናይት ማለት ነው። በሌላ በኩል ደግሞ ናሆም እና ኪራ ካፌ ቁጭ ብለው እንግዲህ ስለ ላይፋቸው እያጣጣሙ እያወሩ ነው። ናሆም እንግዲህ ጥሩ ኤክስፔሪያንስ አለው ስለ ትዳር፣ ስለ ፍቅር። እናም እንግዲህ ኪራን በደንብ አድርጎ ጽናትን እንዲከባከባት ያለፈውን ነገር ማንሳት አልፈልግብህም፣ ነገር ግን ጽናትን በድልሃታል፣ አስከፍታታል፣ ብዙ ነገር አመሰቋቁልሃታል። ከዚህ በኋላ ግን አንድም ነገር አደራክን፣ በቃ በሕይወት ዘመንግ ስታስደስታት ኖር በማለት እንግዲህ የጓደኛነቱን ምክሩን ሲለግሰው ነበረ። ኪራም እንግዲህ በምንም ታምር እንዳታስብ ሲለውም እንግዲህ አይተናል ተመልክተናል፣ ማለት ነው። በጣም ደስ የሚል የፍቅር ላይፍ እያጣጣሙ ይገኛሉ። ሰናይትና መራዊት ተያይዘው ጽናት ቤት ከጽናት ጋርም እንግዲህ አንድ ላይ ጥሩና ደስ የሚል ጊዜ ቆይታም አሳለፉ። እናም እንግዲህ ሰናይት ያው ብቸኝነት እንዳጠቃትና ነገር ግን ጽናትንና መራዊትን ካገኘች በኋላ ብዙ ነገሯ እንደተቀየረምና እጅግ በጣም ደስተኛ እንደሆነችም እንግዲህ እናንተ ባትኖሩልኝ እኮ እነሱም አንቺ ከኛ ጋር ባትሆኝ እኮ ባትኖሪልን ኑሮ እኮ ሲባባሉም፣ ሲመሰጋገሉም እንግዲህ ፍቅራቸውን ሲገላለጹም ሴቶችን ተመልክተናቸዋል። ከዛም መሃል እንግዲህ የእህቷን ታሪክ እና የእህቷ ባል እንዴት እንደሞተ የእህቷ ባል ቤተሰቦች ምን ያክል ጥላቻ እንዳላቸው ያላቸውን አመለካከት በሙሉ ለመራዊት እና ለጽናት እንግዲህ አንድ ሳይቀር ጊዜው ደረሰ እና መናገር ሳትፈልግ እንግዲህ ቆይታ፣ አሁን ላይ ጊዜው ሲደርስ አንድ በአንድ ትነግራቸውና ታስረዳቸዋለ ማለት ነው። በሆነው እና በተፈጠረው ነገር እህትየዋ ምን ያክል መልካም እና ደግ ሰው እንደሆነች የደግነትን ጥግ ያሳየች እንደሆነች እንግዲህ ጽናት እና መራዊትም ባደመጡት ታሪክ እንግዲህ በጣም ተገርመዋል። እናም እንግዲህ በንደዛ እንዳለ እንግዲህ ሰናይትን እንደ ሕፃን ልጅም እንደው ተንከባክቦ ሲያስተኟትም ተመልክተናል ማለት ነው። አሁን ላይ ከጎኗ ልንቆምላት ይገባል። ለሰናይት እሷ ለኛ ብዙ ነገር አድርጋልናለች። ስለዚህ እኛ ከጎኗ በማንኛውም ነገር ልንቆምላት ይገባል፣ በማለትም እንግዲህ ሲናገሩና እና መራዊት እና ጽናት ሲመካከሩ ተመልክተናል ማለት ነው። እናም እንግዲህ ውድ እና ተመልካቾች ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በመቀጠልም እንግዲህ ወንዶቹ እንግዲህ ታሰበሰቡ ሴቶች እና ወንዶች፣ መራዊትም ከናሆም ጋ ናሆምም ከመራዊት ጋ ኪራም ደግሞ ከጽናት ጋ፣ ጽናት እንግዲህ ኪራ ላይ በቃ የለለ ላይፍ እያሳለፉ ነው። እናም እንግዲህ መራዊትም ከናሆም ጎን መታ ቁጭ ብለው እንግዲህ ሲያወሩ ሲጨዋወቱ ነበረ። ብቸኝነት ያጠቃት እና ወንድ ልጅን መቅረብ የማትፈልገው ሰናይት ከእንቅልፏ ተነስታም ወደ እነሱም ተቀላቅላ ነበረ። እናም እንግዲህ አይ እኔ እንኳን እዚህ ቦታ አላስፈልግም ለካ ማለት ነው በማለት እንግዲህ እንግዲህ ናሆም አንቺ ባለፈው እኔን የፍቅር መቀስ ብለሽኛን፣ ነበር አንቺን ዛሬ ምን ማለት አለብኝ? በማለትም እንግዲህ አንዳንድ ቀልዶችን ሲወረውርላት ተመልክተናል። ለነገሩን የዚህ ቦታ አላስፈልግም በማለት እንግዲህ ሰናይት ከአጠገባቸው ትወጣና በረንዳ ደረጃ ላይ ቁጭ ብላ ስልክም ትነካካ ነበረ። እነሱም እንግዲህ ሴቶቹም ተከትሏት ሄደው ከሰናይት ጋር ጥሩ ቆይታም አደረጉ። አንድ ላይ መለስ ብለውም እንግዲህ ወደ ቤት ጥሩ እና ደስ የሚል ጊዜም ሲያሳልፉ ተመልክተናል። አንድ ላይ ሰብሰብ ብለው እንግዲህ ቡናም ሲጠጡ ሲጨዋወቱም በጣም ደስ የሚል ላይፍ ላይ እንግዲህ ተመልክተናቸዋል ማለት ነው። በስተ መጨረሻም እሄዳለብን ብለው አስበው እንግዲህ ሰኒም ወደ ቤት እሄዳለሁ፣ መራቢቱም ወደ ቤታችን እሄዳለን ሁለት ቀን ሙሉ ቤታችንን ትተን እንግዲህ ስትልም ነበረ። ጽናትዬ በጣም ለመነቻቸው፣ አትሄዱብን፣ አንድ ላይ እንሆን ስትላቸውም ነበረ። እናም እንግዲህ ዛሬ በጣም የሚያምር ፊልም ስላለ አንድ ላይ እንመለከታለን ብዬ እኮ ነው፣ ብላ ፊልም ጋበዘቻቸው፣ ጽናት ማለት ነው። እንደዛ ከሆነማ አንሄድም፣ እሺ ብለው እንግዲህ የጽናትን ፍላጎታም አልተውላታል። በሌላ በኩል እንግዲህ ኪራና ናሆም እንግዲህ ውጭ ወጥተው ይዝናናሉ። በዛ መሀል ግን ኪራ የረሳውን ወይም መናገር ማስታወስ የማይፈልገውን ነገር የተደበቀ ነገር እንዳለ አሁንም በድጋሚ ናሁም ያሳውቀዋል። እናም እንግዲህ ኪራን አሁን ላይ ፍቅሬን ማጣት አልፈልግም ይህን እንደስታይን ማጣጣም ነው የምፈልገው። አሁን ብትቀየመኝስ ብትጣላኝስ ብጠይቃትም ሲል እንግዲህ መልስ ሲሰጥ ነበረ። እናም እንግዲህ ሚስጥሩ ይቆይ የምጠይቃት ጥያቄ በማለት መልሱን ሰጥቷል። አንድ ላይ ሰብሰብ ብለው እንግዲህ ፊልም መመልከት ጀምረዋል። እንግዲህ ጽናት እና ኪራም በእቅፉ በጽናት በኪራ እቅፍ ውስጥ መራዊትን በናሆም እቅፍ ውስጥ ነው ዳር እና ዳር ላይ ተቀምጠው፣ ሰናይት ግን ከመሃላቸው ቁጭ ብላ ብቸኛዋ ሰኒ ብቻዋን ቁጭ ብላ እንግዲህ ፊልም ለማየት ሲሞክሩ ፊልሙም እንግዲህ ፍቅርን ተመልክቶ ነው። እናንተ እዚህ ከጎን የሆናችሁ ፍቅርን እናም እንግዲህ ሰናየት እንዴት ነው እናንተ አንድ ላይ ሆናችሁ ፍቅራችሁን እያጣጣማችሁት፣ ሌላ ተጨማሪ የፍቅር ፊልም ማየት የሚያምራችሁ በማለት እንግዲህ እናንተም ተነሱ እና ግቡ እናተኙ እናንተም ገብታችሁ ተነሱ እናተኙ በማለት በግራና ቀኝ ይላሉት እንግዲህ ጥንዶቹ ትነግራቸዋለይ እነሱም እንግዲህ አንችስ ሲሏት እኔማ ብቻዬን የፍቅሩን ፊልም ማየት አለብኝ በማለትም እንግዲህ ስታናገራቸውና ሲጨዋወቱም እንግዲህ በዚህ ላይ በዚህ ላይ እንግዲህ የጽናት ድራማን የክፍል ስልሳ ሶስትን አይተን ተመልክተን ጨርሰናል ማለት ነው። በቀጣይ ደግሞ እንግዲህ የሚቀርቡን በቀጣይ ጊዜ እና ሰዓቱ ሲደርስ እናቀርብላቸዋለን። ለነበረን ጊዜ ለነበረን ቆይታ በጣም አመሰግናለን። ክፍል ስልሳ ሶስት በዚህ ተጠናቋል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በቀጣይ እስክንገናኝ ቸር ሰንብቱ። በያላችሁበት ባይ